እንግዲህ የዳኒ እና የጽጌ ውርደት እንደቀጠለ ነው ማለት ነው። በጣም ያስጠላል። እንግዲህ እስከዚህ ድረስ መሆኑ በጣም ነው የሚያስጠላው። ሁላችንም እንግዲህ ሰሞኑን እንደምናየው ያው የእነሱ ነገር ነበር ሲሯሯጥ የነበረው። ዛሬም እንግዲህ በድጋሚ የአብረሻ አልበቃ ብሎ ሩታም እንግዲህ ይዛ ነበር ከሩታም አልፎ እንግዲህ ጽጌም ደግመዋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? በእያላችሁ በሰላማችሁ ብዝት ትርፍ ይበልልኝ። የአላህ ዘነት ረህመት አይላችሁ። ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ቪዲዮ ይህን እስከ መጨረሻው እዩልኝ ማለት ነው። እንግዲህ እንደተለመደው የአብርሽና የሩታ የጽጌ ጉድ እንግዲህ አላለቀም፣ እየቀጠለ ነው ማለት ነው። እናንተም እንግዲህ እያያችሁ ነው። ሚዲያ ቲክቶክ፣ ዩቲብ፣ ሶሻል ሚዲያ ላይ እየተሯሯጣ ያለው የነሱ ነው ማለት ነው። ሁሉም በአሁኑ ሰዓት እያየው ያለው የነሱ ሁኔታና የነሱን ርዕስ ነው ማለት ነው። እንግዲህ ዛሬም ይሳቅ ጋር ሁናል። እንግዲህ ሩታም ከኢሳቅ ጋር ሁና ዛሬ እንግዲህ እንደምታወት ኢሳቅን እወድህ ያለሁኝ እኔ ወድጄህ ያለሁኝ እያለች ልቀፍህ ድረስ እያለች ነው ማለት ነው። እሱ እንግዲህ አትጠግኝ፣ ምን የሴት ልጅ መገፍተርም ሆነ መጮህ አልፈልግም፣ እንዲጮህብሽ አታድርጊኝ፣ እንዲገፈትርሽ አታድርጊኝ፣ እያናደርሽ ነው። እባክሽን ምን አስበሽ ነው ምን ሁነሽ ነው? ምን እየተፈጠረ ነው? ምን እየተካሄደ ነው? እያላት በጣም ግራ ገብቶት፣ በጣም ጭንቅ ብሎት እንደምታወት ማለት ነው። አትጠጊኝም እያላት እሷ እየተጠጋች ነው ማለት ነው። ልቀፍ ትለዋለይ፣ ትጠጋዋለይ፣ እጁን ትይዘዋለይ። እሱ ግን እባክሽን እዛው ራስሽን ቻይ፣ ምን ፈልግሽ ነው? የምፈልጉ ነገር ላይሽ አታወሪኝም፣ ለምን ትጠጊኛለሽ? እኔን ከማቀፍ ምንድን እንግዲህ አለ፣ ምን ፈለግሽ እያላት ነው ማለት ነው። እንግዲህ በጣም ያሳዝናል። እንደየችሁት መጀመሪያ ላይ ሩታ ከሱ እንዲትርቅ ነው ይህንን ቪዲዮ የምሰራው ይህንን ነገር የማደርገው ብላ ነበር ማለት ነው። እንግዲህ አስተያየቷም ሁኔታዋም ይለያል። የፍቅር የሚሆን የመጀረብ የሚሆን ሁላችንም የምናየው ነው። እንግዲህ መገመት አያቅተንም ማለት ነው። እሱም በጣም ደንግጦ እባክሽን እያለ በጣም እየጮኸባት ነበር ማለት ነው። እንግዲህ ቁጭ ሲል ቁጭ ስራ ላይ ሲቆም ትቆማለ። እባክሽን ቁመሽ እዛው የምታወሪኝ ካለ አውሪኝ እያላት ነበረ። እሺ፣ ቁጭ በላ አንተ፣ እኔ ላውራ ብላ ቆማ የነበረ ቁጭ ብላ እንግዲህ ይህ ልቀፍህ እያለችው ነው። እባክሽን መሆነሽ ነው

እንግዲህ እያለ ነው ማለት ታጅ፣ ነብይ ነሽ ለኔ፣ አትንኪኝ፣ በእናትሽ፣ ከቻልሽ፣ በእናትሽ እባክሽን፣ እያለ ከዚህ በላይ እኔ ምንም ልለምንሽ አልችልም፣ እባክሽን አትንኪኝ። ወላ በጣም ባለጌ ልጅ ነሽ፣ በጣም እንዴት ይህንን ታደርጊያለሽ? እኔ ይህንን ካንቺ አልጠበቅኩም እያለ በጣም በሚያሳዝን ሁኔታ ኢሳቅ እንግዲህ እየተበሳጨ እየተናደዴ ነው ያለው ማለት ነው። እሷም እንግዲህ ልቃፍፍን፣ ኮ ስለወደድኩህ ነው፣ ለምን ትጮህብኛለህ? በጣም እኮ እየጮህ ክቤ ነው እንግዲህ እያለች ነው ማለት ነው። እንግዲህ እንዲጮህ ያደረግሽኝ አንቺ ነሽ። ለምንድን ነው ይህንን የምታደርጊው? እያላት ነው ማለት ነው። እንዲያ ጮህብሽ ከፈለግሽ አንቺ ለምን መጠጋትና ማለት አስፈለግሽ? ይህንን ሀሳብ ማንጣት አስፈላጊ ነው ወይ? እንግዲህ እያለ በጣም እየተናደደ ነበር ማለት ነው። የምር በጣም ያሳዝናል። እንግዲህ ትናንትና እሩታም አብረሽን ጠርታ ለወራ ፈልጋለሁኝ ብላል። እንግዲህ በባንድ አብረሽም ምን ፈልጋችሁ ነው ምንሽ ነው እያላት ነበር። ምን አገባ ያገባሃል ዴ የራስህን ህይወት ምራ፣ የራሴን ህይወት እንዲመራ ተነጋግረን እኮ ፋይል ዘግተናል። አሁን ይሄንን ማለት አስፈላጊ ነው? እያለችው ነበር ማለት ነው። እንግዲህ እሱም በጣም ተናዶ እንዴት እንዴት ይህን ታያለሽ ይሳቅ ይህን ነገር እያወቅህ ነው? እሷ እኮ ባለ ትዳር ናት፣ ካላወቅህ ልንገርህ ስለዚህ እሷ ባለ ትዳር ሴት ጋር እንዴት አብረህ ትሄዳለህ? አንቺስ እንዴት ከወንድ ጋር እዚህ ምን ታደርጊያለሽ? እያላት ነበር ማለት ነው። እሷም እንግዲህ ሄሮታ መልሳለት አለኝ። አንተ ሴቶቹን የምታሯሩጣቸው፣ ሴቶቹ ጋር የምትሄደው እራት እየተጋበዝክ ቁርስህን ብላ እየተባክ የምትሸኘው እና የምትቀበለው እነዛ ሴቶች ምንድን ናቸው? የአንተ ጥፋት አይታይህም። የኔ ጥፋት ነው የሚታይህ። የእኔ ደግሞ ጥፋት አይደለም፣ ኖርማል ጓደኛዬ ነው ስለዚህ የሚያገባህ ነገር የለም። እኔ እናንተ እኮ ጨረሰናል። ያልጨረስነው ነገር አለ እንዴ? እኔ ሳልጨረስ አንተ ጨረስኩ ማለት አይቻልም። ስለዚህ እኔም ደግሞ እንደፈለግህ ሁን ብዬ ቆጥቻለሁ። ስለዚህ አሁን አንተ ምን ለማለት ፈልግህ? ሊካኒ መጠሰፍ እንደዚህ ትላለህ? ከእኔም አልፎ እሱ መናገር እንዴት ትችላለህ? ምክንያቱም ካሁን በፊት ብዙ ሴቶች እየቃየርክ እየመጣህ እኮ እኔ ላይ ስታስጮህብኝና ስታሰድበኝ የነበርኩት ሴትዮ ነኝ። ስለዚህ አሁን እኔንም በለመድከው እሱን ልትሳደብ ነው እንዴ? እያለችው ነበረ። እንግዲህ ሀሳቡን ያመጣው እሱ ነው ብላለይ ጽጌ፣ እንዳያችሁት ሀሳቡን ያመጣው እሱ ነው። ምክንያቱም ሮታ ምን አይነት ሰው እንደሆነ ይሳቅ እንዲታውቅ በቪዲዮ እናንተም ተመልካች እንዲታውቁ ስለፈለግኩ ነው ይህንን ፕራንክ ላደርግ የተነሳሁት፣ ምናምን ብላለይ ግን አይደለም በአሁኑ ሰዓት በጣም ኢትዮጵያ ላይ እየተካሄደ ያለው በሚያሳዝን ሁኔታ ሴት ልጅ ወንድ መለመን ነው። እንግዲህ በፊት ሰዓት ሴት ልጅ ተለማኝ እንጂ ለማኝ አልነበረችም። አሁን ላይ ግን ተገለባብጧል፣ ተቃይሯል ሁሉም ነገር። ስለዚህ ለራሷ ለማረግ ምን ያህል ስሜት እንዳለው ወይንም እሱን ለማሳሳት ሆን በላይ ያደረገችው ድርጊት እንደሆነ ሁላችንም ምንም ጥርጥር የለውም ማለት ነው። በጣም ያሳዝናል። በዚህ ይህል መሄድ እና መውረድ በጣም ያስጠላል። እንግዲህ ትናንትና ሮታ ለኢሳቅ ሆና በጣም እየተከራከረችለት ነበር ማለት ነው። ምክንያቱም አንተ ሴት ስታንጋጋ አልታየህም ነበር። አሁን እኔ ጓደኛ ነው ብዬ ስላስተዋወቅኩህ ነው እንደ እንደዚህ የምታንጋጋው። እኔን እኮ ስታሰድበኝ ና ስታስጩፍብኝ የነበርኩ ነኝ። አሁን እንዴት አስታወስከኝ? አሁን ባለትዳርናት ብለህ እንዴት አሰብከው? ይሄ የማይታሰብ ነው። ስለዚህ እኔ እናንተ ካሁን በኋላ አልቋል፣ ሰርዘው እያለችሁ ነበር ማለት ነው። እንግዲህ እሱም ያው የመቅናት መንፈስ ወይንም ባህሪ ያለ አይደለ? እየተንጨረጨረ ምን እያለ እንዳያችሁት፣ ያዙ ይልቀቁኝ እያለ ነው ማለት ነው። እሷም እንግዲህ ቀጥላለች ማለት ነው። ካሁን በኋላ እሱን እንድትጮህበትና እንድትናገረው አልፈቀድልህም አልሰማህም ካሁን በኋላ ከእሱ ራስ ውረድ፣ ከእኔም ራስ ውረድ። እንደፈለክ መሆን ትችላለህ፣ ግድ አይሰጠኝም ብለዋለች ማለት ነው። እሷም እንግዲህ እንደዛ ስላለችው ነው። አሁን እሱም በጽጌ እንግዲህ ለማስጀረብ እየሞከረው ማለት ነው። ሩታ ታማለኝ ናቶ ለተብሎ እቤት መጥቶ ነው እንግዲህ እወድሃለሁ ያለችው። ስለዚህ ያልታመመችው ልጅ ታማለኝ ማለት ብልግና አይደለም ወይ? ያልታመመችው ልጅ ታማለኝ ማለት ይህ ነውር ነው። እንዴት ይህን ታያለሽ? እኔ የእሷን ህመም ለአንቺ እያደርግልሽ ለእሷ የተመኘሽውን ብዬ እንዳልልሽ ሴት ልጅ ነሽ ወይንም ትጎጃለሽ። አንቺ ብትሳሳች እኔ አልሳሳትም። ስለዚህ ይሄ እኮ በጣም ኖር ነው። በጣም አስቀያሚ ልጅ ነች። በጣም ታሰዝኛለሽ። በጣም አዝኝብሻለሁ። ጭራሽ ደግሞ ይበልጥ ብለሽ እሷ ታማለ ብለሽ ቤት ጠርታሽ እንደዚህ አይነት